ሰላም፣ ሰላም እንዴት ናቸው። በለጋ እድሜያቸው ራሳቸውን ስለሚያጠፉ ወጣት እህቶቻችን የሚሰማኝ ጥልቅ ሐዘን ለመናገር ይከብደኛል። እንደ እድል ሆኖ አንዳንድ ታዋቂ የሆኑት በሆነ ነገር የምናውቃቸው አርቲስት የሆኑ የታዋቂ ሰው ቤተሰብ የሆኑ ወይም ደግሞ በሆነ የመታወቅ እድል ያገኙ እህቶቻችን እንሰማለን እንጂ በየቦታው ላይ ራሳቸውን የሚያጠፉ ወጣት ሴቶች ቁጥር በርካታ ነው። ለስራ ወደ አረብ ሀገር ሄደው ያለውን ነገር ጫናውን መቋቋም ሲያቅታቸው ከፎቅ ራሳቸውን በመወርወር ራሳቸውን በማጥፋት፣ በስለት ራሳቸውን በመውጋት፣ በተለያየ መንገድ ራሳቸው የሚያጠፉ እህቶቻችን ብዙ ናቸው። ለዚህ ችግር ምንድን ነው? በእርግጥ ብዙ ጥናት የሚያስፈልገው ቢሆንም ግን እንደው ከተሞክሮም ከሙያም አንጻር ካጋጠሙ ነገሮች የምንረዳው ምንድን ነው፣ ማህበረሰባዊ ኃላፊነታችንን ባለመወጣታችን የሚፈጠሩ ነገሮች ናቸው። ማህበረሰባዊ ኃላፊነት ከቤተሰብ ይጀምራል። የእኛ ሀገር እናት ወይም አባት ልጅን እንዴት አድርጌ ነው አጉርሼ ማሳድገው፣ እንዴት ነው ማለብሰው፣ እንዴት ነው ደብተር ምገዛለት፣ እንዴት ነው የትምህርት ቤት ከፍለው በሚለው ላይ ብቻ ከኑሮ ሁኔታ የተነሳ በመጠመድ ዋና መሰረታዊ ነገ በህይወት ውስጥ ሊያጋጥሙ ስለሚችሉት ነገሮች የምን ነገር በግልጽ የመወያየት ባህል የለንም። እናቶች ሴት ልጃቸው ልክ 13 ዓመት ሲሞላት ጀምሮ ከ12 ዓመት ጀምሮ በቅርብ ስለ ሴትነቷ እንድታውቅ የመርዳት ልማድ የላቸውም። ማንኛውም ሰው ተፈጥሯዊ የሆነ ስሜት አለው። እድሜው ሲደርስ ለአካለ መጠን ሲደርስ፣ ወንድ ሴት ይፈልጋል፣ ሴት ወንድ ትፈልጋለች። ስለዚህ ያ ነገር የማይቀር ጉዳይ ስለሆነ የሆነ ሰው ጨዋ ስለሆነ የሆነ ሰው ቤተሰቦች ስለተቆጣጠረው የሚቀር ስላልሆነ ተፈጥሯዊ ነገር ስለሆነ ለዛ አእምሮ እንዲዘጋጅ መርዳት ያስፈልጋል። ይህን ለማድረግ ደግሞ ጓደኝነት መፍጠር ያስፈልጋል። ቤተሰባዊ ወዳጅነት መፍጠር ያስፈልጋል። አባት ከወንድ ልጁ ጋር በጣም ቅርብ ሆኖ መነጋገር አለበት። እናት ከሴት ልጇ ጋር በጣም ቅርብ ሆና መነጋገር አለባት። እኛ ጋር በተቋም ደረጃ የሚመከር የለም። በውጭ ሀገር ልጆች እድሜያቸው ሲደርስ ከሐኪማቸው ጋር ነው የሚማከሩት። ሐኪሞቹ የወር አበባቸው ሲመጣ ምን ማድረግ እንዳለባቸው፣ ወር አበባ ከመምጣታቸው ፊት ምን ዝግጅት ማድረግ እንዳለባቸው፣ ወንድ ጓደኛ ሲይዙ ምን ዝግጅት ማድረግ እንዳለባቸው፣ ምን ሊፈጠር እንደሚችል የሚነግሯቸው ሰዎች አሏቸው። እኛ ሀገር የለም ከሌለ ይሄ ኃላፊነት ሊወጥቅ የሚችለው በቤተሰብ በቤተ እምነትና በመንግስት ሚዲያዎች ላይ ነው ሊሆን የሚችለው፣ እና በትምህርት ቤት ማህበረሰብ ያልኩት ያ ነው። ትምህርት ቤቶች በተገቢ መንገድ ስለ ፆታ አያስተምሩም። የመንግስት ቴሌቪዥኖች ፕሮግራም ከፍቶ የፆታዊ ግንኙነቶችን የሚመለከቱ ትምህርቶችን አይሰጡም። ቤተክርስቲያኖች በግልጽ አንደበታቸውን ከፍቶ ስለ ፆታ አያስተምሩም። ቤተ እምነቶች ስል መስጊድንም ጨምራል። ስለዚህ እያንዳንዱ ነገር ለሀገር ግንባታ ለትውልድ መታነጽ የሚጠቅሙ ነገሮች እስከሆኑ ድረስ በትንሽ ነገር እህቶቻችን ራሳቸውን እንዳያጠፉ ቀደም ብሎ አእምሯቸውን የማደራጀት ስራ አንሰራም። ለአንድ ወጣት ሴት ከምትወደው ሰው ጋር መለየት ማለት የዓለም መጨረሻ ነው መስላት። የምትወደው ሰው በሌላ ሰው ቀይራት ማለት መኖር ያስጠላታል። ወንዱም ጋር ይሄ ስሜት ቢኖርም ራስ ማጥፋት ብዙ ጊዜ ወንዱ ጋር አናየም። ሰው ሲያጠፋ ነው የምናየው። አንዳንዱ የገጠር አካባቢ ሚስቴ ፍቅረኛ የተቀማ ብሎ ሰው የሚገድል አለ። እኔ እውነት ለመናገር አያድርስብኝና ሚስቴ ከሰው ጋር ተኝታ እንኳን ባያት በሰው ላይ እጄ ማነሳ አይመስለኝም። ምክንያቱም በቃ ያቺ ሚስቴ እኔ አይደለችም ብዬ ነው የማስበው፣ በአይምሮ ወዲያው እኔ እንዳልሆነች ነው ማስበው ይህን ስናገራችሁ ብዙዎቻችሁ እንዴት ልትሉ ትችላላችሁ። በብዙ ዓመት በብዙ ዓመት የገነባሁት ነገር ነው አእምሮ ውስጥ የፈጠርኩት ነገር ሰዎች ራሳቸውን በትንሽ ነገር ሰው ገለው ሲታሰሩ መርመር ያለው ያን ቀን ቢያልፉት ኖሮ ይኖሩ ነበር፣ ያም ሰው ይኖሩ ነበር። ከፈለጉ ይቅርታ ማድረግ ይችሉ ነበር ልበሰፊ ከሆኑ፣ ካልሆኑ ግን ሰው እስከ መግደል መድረሳቸው ተላላለት ነው ምለው። ስለዚህ በብዙ ጊዜ የገነባሁት ስለሆነ ለእናንተ ሰውየ ጤነኛ አይደለም ልትል ትችላላችሁ። ለእኔ እንደዛ ነው። ይህ ማለት ሚስትን አለመውደድ ማለት አይደለም። ይህ ለሚስት ፍቅር አለመኖር ማለት አይደለም። ስሜትን መቆጣጠር ነው። ስሜትን መቆጣጠር፣ ስሜትን ባለመቆጣጠር ብዙ ነገር ይጠፋል እና እነዚህ እህቶቻችን የሆነ ታዋቂ ሰው አፈቀሩ። ከዛ ከእሱ ጋር በትዳር እኖራለሁ ብሎ ሲሉ በመሀል ላይ የሆነ ነገር ሲፈጠር ጋ ይላል መቼም፣ ፍቅር አለ ግጭት ይፈጥራል። ያን የሚታያቸው ምንድነው በቃ ከእሱ ጋር ካልሆንኩማ ራሴ ማጥፋት አለብኝ ብሎ ያሰበው ወይም ወደ አረብ ሀገር ለስራ ሲሄዱ እነዛ ሰዎች ለሽርሽር አይደለም የሚወስዷቸው ደሞዝ መቶ ብር የሚከፈላቸው ሀምሳ ብር የሚከፈላቸው ለሽርሽር አይደለም የጠሯቸው ቤት ውስጥ ያለውን ጥንቅቅ አድርጎ እንዲሰሩ ነው ስለዚህ እኛ ሀገር ውስጥ መስታወት ማጽዳት የለም እኛ ሀገር ውስጥ መጸዳጃ ጫካ ውስጥ ነው የሚጸዳዳው የገጠር ሰው ስለዚህ ያ ያላዩት ነገር፣ እኛ አገር ልብስ ማጠብ የሚባል በጥቂት ልብስ ነው ያለው እሱም በትንሽ ቆይታ ነው የሚታጠበው። ካጠቡ በኋላ መተኮስ የሚባል ላይኖር ይችላል። ይሄ ላይኛውን ላይፍ አይደለም ማውራት፣ ታች ያለውን ነው የገጠሩን ላይፍ ነው። ከተማ ሳያዩ ከተማ ኑሮ ሳያውቁ ሽንት ቤት እንዴት እንደሚጠቀሙ ሳያውቁ መስታወት እንዴት እንደሚጸዳ ሳያውቁ ፓስፖርት አውጥቶ ብቻ እዛ ከሄዱ በኋላ ይህን መስታወት በደንብ ፍግ አድርገሻል ጅ ለእሷ ጽሉ ነው ንጹ ነው። ሴትዮዋ ግን የምታየውበት መንገድ አለው። የቤቱ የለመደችዋለ ሌላ ሰው እኛ ያለመድ ነው። መስታወቱ ጽሉ ነው ከምንለ ውስጥ እነሱ ቆሻሻ ያወጣሉ። ስለዚህ ያን ስትላት እየበደለቻት እንደሆነ እሷን እያሰቃየቻት እንደሆነ ታስባለች። ይህን ልብስ ተኩሹ ጥላትና የተኮሰችው ልብስ በደንብ ካልተተኮሰ ደግመሽ ተኩሱ፣ እንደዚህ ነው የሚተኮሰው ብላ ስጨውባት እየበደለቻት እያሰቃይቻት እንደሆነ ነው የምታስበው። ግን ሴትዮዋ ስራ ነው እያሰራቻት ያለች። ለበጎ አድራጎት አይደለም የምትሄዱት፣ ስራ ልትሰሩላቸው ነው። ስለዚህ በአእምሮ መዘጋጀት ያስፈልጋል። የሆነ ሰው ከአንድ ከጭቃ ቤት እበት ከሚለቀለቅ ቤት ተነስቶ አንዴ ዘመናዊ ፎቅ ውስጥ ለመኖር ነው ከጀመረም እራሱ ችግር ነው። አልተላመደም አካባቢ ነው ፎቅ ውስጥ ከመኖሩ በፊት ከተማ ውስጥ መኖር ነበር። በጣም ሰው አመቱም ይሁን ሁለት አመት ይሁን እንደ ፍጥነቱ እንደ ስልጣን ይሁን። ስለዚህ ሁሌ የገጠር ሰው ከዛፍ ወጥቆ መትረፍ ስላለ ከፎቅም ወጥቆ መትረፍ እንዳለ ያስባል። ሁሉም የገጠር ሰው አይደለም ማውራት። በአብዛኛው በልጅነት እድሜ ያለ ሰው ዛፍ ላይ እንጨት ማገዶ ምናምን ሲሰብሩ ይወጥቁና ይተርፋሉ። ምክንያቱም መሬት ላይ ነው የሚወጥቁት፣ ሳር ላይ ነው የሚወጥቁት። ከህንፃ ላይ ስትወጥ ግን ድንጋይ ላይ ነው የምትወጥቀው። ይህም እኮ የማመዛዘን ችግርም ይመስለኛል አንዳንዴ። ከፎቅ ወደቀችማ ብዙ ነው። በአረብ አገር ከፎቅ ወደቀች። በኢትዮጵያ እኔ በሰው አልተገደሉም እያልኩ አይደለም። ሰዎች በሰውም ተገደሉ ማለት አልፈልግም። ይሄ እንደዚህ የሚሉ ሰዎች አእምሮ ህመም ያለባቸው ሰዎች ናቸው። ራሱ ነው የገደላት፣ እንደዚህ እንደዚህ። እኛ እንኳን በፍርድ ቤት ሰውየ ገደለ ተብሎ እስኪረጋገጥ ድረስ እንኳን እንደ መርማሪ ሰውየ ገደለ የሚያስብል ማስረጃ ይዘን ሁሉ ነገር ይዘን ሰውየ አምኖ ራሱ እንኳን ገዳይ ነው ብሎ ለማለት እንፈራ ነበር አንዳንድ ሰው አሜሪካ ቁጭ ብሎ ኢትዮጵያ ወንጀል የሚመረምሩ ሰዎች አይገርማችሁም? ከዛ እኔ በጣም ማምናቸው ሰዎች አሉ። አም ሶሪ እንደዛ አእምሮ ፍልሰት ላለባቸው ሰው መጥፎ ሰው ሊሆን ይችላል። ሰው ስርዓት የሌለው ጥጋበኛ ሊሆን ይችላል። ሰው ሳይገደል ግን ሰው ገደለ መባል ይከብዳል። እኔስ ወን ብሎ ማሰብ ጥሩ ነው። በዛ ምክንያት እሱ የሩቅ ምክንያት ሊሆን ይችላል ለሞቱ ያ የሞተ ሰው ለተበሳጨበት ምክንያት ሊሆን ይችላል። ያ የሞተ ሰው ለተስፋ ለቆረጠበት ነገር ምክንያት ሊሆን ይችላል። ለዛ ለሞተ ሰው የፍቅር አመኔታው ዝቅ ያለ ስለሆነ ራሱ ላይ እርምጃ ወስዶ ሊሆን ይችላል። ይሄ የሩቅ ምክንያት ነው፣ የሩቅ ምክንያት ነው። በእኛ ሀገር አስተይቀል ሁሉም ሰው የህይወቱን መጠበቅ አለበት። ሁሉም ሰው ቤተሰቡን ማስተማር አለበት። ሴቶች ልጆቻችሁ ግልጽ ከሆናችሁ አሳድጓቸው። እድሜያቸው ሲደርስ ከወንድ ጋር ግንኙነት ይኖራቸዋል። ያ የወንድ ጓደኛ ሲቀር ደግሞ ሌላ ይመጣል። እኔም ራሴው በጣም የመጀመሪያ ፍቅረኛ ጋር አርጅቼ ከዘራዬ መኖር ይመስለኝ ነበር። ላይፍ ግን እንደዛ አይደለም። ያንም ያስተምረን ሰው ያስፈልገናል። እህቶቻችንን እናስተምር፣ የልብ ግንኙነት እንፍጠር፣ ትህትና ይኑር። ቁጥጥርና ቁጣ ብቻ የትም አያደርስ። ማወቅ ያለባቸውን ነገር እንዲያውቁ ማድረግ ከሀዘን ያድነናል። ያላስፈላጊ ልጅ ከመውለድ እናድናቸዋለን የቡና ቤት ሰራተኛ ከመሆን እናድናቸዋለን። ምክንያቱም የቤት ውስጥ ቁጥጥር በበዛ ቁጥር የሆነ ሰው ያፈቅራሉ። አንድ ቀን ውጭ አድረው በዛው የቡና ቤት ሰራተኛ ሆነው የሚቀሩ አሉ። ቤት ለመግባት አባታቸውን ወይ እናታቸውን ፈርተው፣ ያ ያፈቀሩት ሰው ደግሞ እሱ ላይ ያፈቅራቸው ይችላል፣ ወይ ደግሞ እነሱን የሚረዳበት አቅም አይኖረው ይሆናል። ሰዎቻችን እንታደግ እንጂ በግልጽ እንነጋገር። ሞትን እንቀንሳለን፣ መጎሳቆል እንቀንሳለን። ተቋሞች ይቋቋሙ፣ መንግስት ይስራ በዝ፣ ቤተ እምነቶች ይስሩ በዝ ማህበረሰብ ይስራ፣ ትምህርት ሚኒስቴር ይስራ። ያኔ የእህቶችን ሞት እንቀንሳለን ብዬ አስባለሁ። ስላዳመጣችሁ እኛ አመሰግናለሁ። እግዚአብሔር ስጥ።